ሰበበን ንዙሉ በጣም ሁለት አይነት ነው አንዱ እብነ ከሲር ደዒፍ ነው ይላል እንጂ በጣም አሳዛኝ የሆነና ልብ የሚነካ የሆነ ሰበበንዙል ንዙሉ ነው እሱም ምንድነው ሱረቱል ለይል ሊወረደበት ምክንያት አንድ ሰው የነበረ ባለሀብት ይላል ባለ ሀብት ተምር አለው። በጣም ቀንዘሏ ወደ ድሀ ሰውዬ ቤተሰቦች የገባ በጣም የምታፈራ ተምር ነበረችው። እሷን እየመጣ ሲለቅም ሰውዬው በጣም ስስታም ነበረና ልጆች ከግቢያቸው የወደቀውን ተምር ሲያነሱ እየገባ ልጆች ካፋቸው እንኳን ሳይቀር እያወጣ ይወስዳል። ይህንን ያ ደሃ ሰውዬ ወደ ነቢዩ ዐለይሂ ሰላቱ ወሰላም ሸክዋ ያቀርባል። ሸክዋው ምንድን ነው? እንደዚህ ነበረ ይህ ሰውዬ ደግሞ እንዲህ እያደረገ ልጆቼን ከልጆቼ እያሳቀቀ ነው የሚል ሲናገሩ ሲናገር ነቢዩ ዐለይሂ ሰላቱ ወሰላም ይህን ሰውዬ የጠሩትና እሷን ተምር ስጠኝ በጀነት በጀነት ውስጥ የአትክልት ጀነት ውስጥ አትክልቶችን አላህ ይሰጥሃል ሲሉት አይ እኔ ብዙ አትክልት አለኝ፣ ግን እንደዚች የምወደውና የሚያፈራ ፍሬያማ የሆነ አላገኝም ብሎ እምቢ ይላል። የኔ በዱኒያ ነው የምፈልገው ማለቱ ነው፣ የአኸራን አልፈልግም ማለት ነው። ይህን የሚሰማ ሰውዬ ነበረና ያንን ሰውዬ ሄዶ በአርባ ተምሮች ገዝቶ ያችን ተምር ለነቢዩ አለ ሰላቱ ወሰላም ወቅፍ ይሰጣል። ነቢዩም አለ ሰላቱ ወሰላም

መጨረሻ ላይ ያለው ኢትፋቅ ተስማምተውበታል በአቡበክር እንደሆነ። ግን የመጀመሪያው አካባቢ በአቡበክር ነው። አቡበክር ምን ሰርተው፣ ባሪያ ሁር ይሉ ነበረ ይላል። ባሪያ የገዙ ነፃ የወጡ ነበረና አባታቸው አቡ ቁሐፋ የሚባለው ምን አላቸው? ያ ወለዲ፣ ያ ቡነየ፣ እነዚህን ደካሞችን የገዛ ሁር ከምትል ለምን ሪጃሎች ጀልድ የሆኑ ጀግና የሆኑትን እየገዛህ ነጻ አታወጣም? እጎንህ የሚቆሙ የሆኑ አላቸው ይባላል፣ አቡ ቁሐፋ የሚባለው አባታቸው ለአቡበክር። አቡበክር ምን መለሱ? ፈቃለ ያ አበቲ እኒ ኢነማ ኡሪዱ ማ ኢንደ አላህ እኔ እኮ ሂምባራዎች ነጻ የማወጣው በዱንያ ላይ ከጎኔ ቁመው እንዲረዱኝ ሳይሆን ከአላህ ዘንድ ያለውን አጅር ፈልጌ ነው በሚል ምላሽ መለሰላቸው። በዚያም ምክንያት ወለይሊ እስከ መጨረሻው ድረስ ወረደ ይላል። ወደ ጥሬ ተፍሲር እንገባለን፣ ኢንሻ አላህ። ብስሚላህ ርሕማን ርሒም

ወሰደቀ ቢል ሑስና። በአል ሑስናም ያመነ አል ሑስና ማለት ምን ማለት ነው? አሁን ቅድም እንደተናገርነው ሰበበ ንዙሉ ላይ መልካም ስራ ሰርቶ የሚገኘው አጅር ሁስና ይባላል። በአል ሑስና ያመነ በመልካም ስራ ጀዛ እንደሚገኝ ያመነም። ፈሰኑ የሲሩሁ ሊልዩስራ ለመልካም ስራ እናገረዋለን መልካም እንዲሰራ እንዲህ አይነቱን ሰው መልካም እንዲሰራ እናገራዋለን መልካም እንዲሰራ እንጋብዘዋለን ይላል። አልሑስና የሚለው ጀነትም ተብሎ ተፈስሯል። ላኢላሀ ኢላላህ በሚለውም ተብሎ ተፈስሯል። ዋናው አልሑስና ማለት መልካም ሰርቶ በሚያገኘው በሚገኘው አጅር ያመነ ሰው አላህ ስብሐነሁ ወተዓላ ለመልካም ስራ ያገራዋል። ይሄ ነው። አቡበክርም ሰበን ዝሉ በአቡበክር ስናደርገው እነዚያን ግመ እንትኖችን ባሪያዎችን ነጻ አውጥተው በሚያገኙት አጅር ያምናሉ ማለት ነው። ወአማ መን በኪለ ወስተግና፣ በተቃራኒው ደግሞ በዚያ ገልባጭ

ምንም ቅንጣት አያድነውም አይፈይደውም። ይላል ኢና ዐለይና ለልሁዳ ቅኑን መንገድ መምራት በእኛ ላይ ነው፣ የኛ ሀላፍትነት ነው ይላል አላህ። ኢና ዐለይና በእኛ ላይ ነው ይላል አላህ። ምን ለልሁዳ ወደ ቅኑ መንገድ ቅኑ መንገድ የማመላከቱ ኃላፊነት በእኛ ላይ ነው አላህ ስብሃነወተዓላ ኪታብንና መልእክተኛን ሳይልክ መንገዱን ሳያሳይ ማንንም ሰው አይቀጣም ማለት ነው። ጥሩ መንገድ ማመላከት ምንድን ነው? ኪታብን በማውረድና መልእክተኞችን ሩስሎችን በመላክ ይሄ መጥፎ መንገድ ነው ይሄ ጥሩ መንገድ ነው እያለ የማመላከቱ ኃላፊነት በሱ ላይ ነው። ወኢነ ለና ለልአክረተ ወልኡላ አራ የመጭው አለምም አራ ወልዑላ ይቺ አለምም ዱንያም የእኛ ናት ይላል አላህ ከእኛ ነው የምትፈለገው እኛ አኺራንም ይሁን ጀነትን ዱንያንም ይሁን እኛ ያልሰጠነው ከየትም ከማንም ሊያገኘው አይችልም የሚፈለገው ከእኛ ነው ማለት ፈአንዘርቱኩም አስጠነቀኳቸው ናረን ተለቫ የምትንቀለቀል የሆነችን እሳት አስጠንቀቂያችኋለሁ እዚህም በኋላ ውርድ ከራሳችሁ ማለት ነው ላ የስላሀ ያችን እሳት ያችን ተንቀልቀልን እሳት አይገባም፣ ኢለል አሽቃ እድለቢስ ከሃዲ የሆነው እንጂ ሌላ በዘለአለማዊነት ሊገባ አይችልም ማለት ነው። እድለቢስ ከሃዲው በዘለአለማዊነት የሚገባው ከሃዲ የሆነ ሰው ነው። ይህንን ያዙልኝ በዘለአለማዊነት ነው ያልኩኝ እንጂ

ያችን እሳት ተንቀልቃይ የሆነችን እሳት ይርቃታል። አልአትቃ አላህን ፈሪ የሆነው አቡበክር ስድቅ ረዲ ላሁ አንሁ እነሱ ናቸው ተብሏል። በፋቅ ብትፋቅ ለዑለማ ይሄ ለአቡበክር ነው፣ በአቡበክር ላይ ነው የወረደው በማለት ተስማምተዋል። አለዚ ያ አጥቃ ያልነው አላ አንፈሪ ያልነው፣ ዩእቲ ማለሁ ገንዘቡን የሚሰጥ የሆነ የተዘካ መጽዳት ፈልጎ ሪያ፣ ወይም ደግሞ ከማንም ሰው ሳይፈልግ ከወንጀል ለመጽዳት ፈልጎ ገንዘቡን የሚሰጥ የሆነው ሰውዬ አላ አንፈሪው ከዚች እሳት ይርቃል።